አጥርነ ያደረገው አላህን ቁርአን ለመጠበቅ ኢና ሲል ኢነና ነው ሸህ አብደላ ያቁታል ተውኪድ እዚጋለ ነህኑ አለ እኛው ራሳችን ሲያጋነው አላህ ይየ ነዘልነ ዚክራ ተግሳጹን አውረድ ነው ወኢና እኛ ለሁ ለሱ ለሓፊዙን እነዚህ ላሙት ተውኪድ ናቸው። እንጠብቀዋለን አለ። ከሚጠብቅበት ሚስጥር ውስጥ እናንተን ልቦን አላህ መርጧል። ዳግም እንኳን ደስ አላችሁ ለናንተም ለወላጆቻችሁም እናንተን ላቀሩ ውስታዞች ኢንቨስት ላደረጉ ባለሀብቶች ለሁላችሁም አልፎ ከሚቆይ ስራ አላህ ያደርግላችሁ እኛንም ሁላችንም የቁርአን ሰዎች አላህ ያደርገን እኔ በእውነት ይህን ትውልድ አስብና አዲሱን ተተኪ ትውልድ እመለከትና አንድ የታላቅ ውስታዝ ንግግር ትዝ ይለኛል ይሄ ትውልድ ቲክቶክ ሳያባክ ነው

እንዴት የተቀደሱ ቤቶች ናቸው! ለዚህ ቁርአን ኢንቨስት ያደረጉ ባለሀብቶች እንዴት አላህ ዘንድ የተመረጡ ናቸው! ነቢዩና መሐመድ አለይሂ ሰላቱ ወሰለም ከማ ፍስል ሲለ ሰሒህ እኛ ማታ ላይ ከዋክብት እናያለና ሰማይ ጥቁር ብሎ ሲያበሩ ልክ እንደዚሁ ይላሉ። የሰማይ ነዋሪዎች መላእክ ወደ ምድር ሲያዩ ቁርአን የሚቀራባቸው ቤቶች እንደ ከዋክብት እያበሩ ያያቸዋል ይላሉ። ሰሒህ ሐዲስ ነይ እንግዲህ ቤታችሁ ላይ ቁርአን የሚከፈት ከሆነ የቁርአን ኺትማ ፕሮግራም ካላችሁ መላእክት ወደ ታች ሲመለከቱ የአንተ ቤት ልክ አንተ ሰማይን ስትመለከት እንደምታየው ከዋክብት ማለት ቤታቸው በቁርአን ከሚደምቁት አላህ ያድርገን ይሄ ቁርአን ብዙውን ትምህርት ያስተምረናል ዛሬ ሪዝቅን መንገድ እናወሳበታለን ቀደምቶችን ይሄ ታላቅ ቁርአን አስደምሟቸው አልፏል በነሱ ልክ ባላመኑት ልክ ቁርአንን ውበቱን፣ ጉልበቱን የገለጸው የለም። አንድን የቁረይሽ እድሜ ባለ ጸጋ ላንሳ። ወሊድ ብኑ ልሙቪራ አልመክዙሚ ታዋቂ ሰው ነው። የተሰጠው ሀብት ከጣኢፍ እስከ ሻም በሁሉም የመካ በሮች ይገባ ነበር። ማለን መምዱዳ አላ እንዳሉ የተከበሩ ልጆች አሉ።

ሐጅ ሊያረጉ የሚመጡ ሰዎች ከሰሙት መስለማቸው ነው። ቃላችን ተለያይቷል። ቃላችን አንድ እናድርገውና ለሚመጡት ተመሳሳይ ቃል እንንገር በሙሐመድ እንዳያምኑብን አሉ። በእርግጥም ፀሐይን በእጃቸው ለመጋረድ ተወያይ ከዛ አንዱ ተነሳና ምን ችግር አለ ሲሕር እንበለው አሉ። ይሄ ቁርአን ድግምት ነው ንበል፣ ሰው ይማርካል፣ ልብ ይስባል። አይ ይሄማ ሲሕር አደለም አሉ እኛ እኮ ሳሒሮችን እናቃቸዋለን ደጋሚዎችን። ላ ሚን ነፈስሂ ወላ ዓቅድሂ። ይህ ገመድ እየቋጠሩ ይነፉ ነበር። እፍፍ ይላሉ። ነፋታቲ ፊ ልዑቀድ ሚን አነፋፉ። አተሳሰሩ ሳሂር አይመስል መሐመድ አላቸው። ማን ያምናቸዋል? ልክ ሲያዩት ያን ጨረቃ ሳይ ማን ያምናቸዋል? ታዲያ ምን እንበል? አይ ግጥም ነው እንበላሉ። ቁርአን ይማርካል የሚስባችሁ ቤት አመታቱ ግጥም ስለሆነ ነው እንበላሉ። አረቡ እኮ ግጥምን ያቀዋል። ፈቀድ ዓረፍነ ሽዕረ ኩለሁ አላቸው። ግጥም እናቀው የለ፣ መብሱጠሁ ወመቅቡደሁ ወረዘጀሁ ወሀዘጀሁ እናቀው የለ። ግጥምን እናመታት ማረቡ ያቀዋል። አያምኗችሁ። ቁርአን ከግጥምም ከስድ ንባብ መሃል አዲስ ቅብ ይዞ ነው የመጣው። ድሮ ስነ ጽሁፍ ሲረተብ ግጥም፣ ስድ ንባብ ይባል ነበር። አሁን ሦስተኛ ቁርአን ተባለ መሃል የግጥምም ይዘት አለው። ስድንባብም ይመስልሃል፣ ማራኪ ልብ የሚስብ ሆን። ታዲያ ምን እንበል? አብዷል እንበል አሉ። ይህ የሚለፈልፈው ወሒ ይመጣልኝ እያል አብዶ ነው እንበል አሉ። ፈቀድ አረፍነል አልመጃኒን እብዶች እናቃቸው የላል። ወላ ቢወስወሰትህ እንዲህ ማያቀባዥረው ነገር የለው። እንዴት ሰው ያምነናል? ያን ግርማ ሞገስ አይቶ፣ እንዲት እሱን አብዷል ይለናል? ታዲያ ምንድን ነው የምትለን አሉ። ማዛ ነቑሉ ያ አባ ዓብድ ሸምስ? ምን ንበለው ታዲያ? ሀየርተና አዋለልከን እኮ አሉ። ከዛ ሱም እንዴት የሚናገረው ቁርአን እኮ ከባድ ነው! ወእነ ሊከላምህ ለሓላዋ ንግግር እኮ ጣፋጭ ነው። ወዓለይህ ጠላዋ ላዩ ጸዳል የለበሰ ነው! ወኢነሁ ለሙግዲቁን አስፈሉ ወፈርዑሁ ለጀና

ሰው እንዲሰልም መጋበዝ ሲገባው ፈከራ አሰበ፣ ወቀደረ መጠነ፣ ከዛም አስተነተነ፣ ፊቱን ቀጨም አረገ። እነሱ ይጠብቁታል በጉጉት ተከተሉ፣ ቢላቸው ሊከተል ነው። ተመለሰና አንድ ቃል አላቸው። አይ ድግምት ነው እንበል ባልን፣ ከሚስቱም ይለይ ልጆችን ከአባታቸውም ይለይ እያሰለመ ይወስድ ድግምት እንበላል።

የርሻ ማሳለሁ ከሻማ ሀገር የንግድ ቅፍለቱ ይመጣል። ንግዶቹ በሁሉም የመካ በሮቹ የሚገባ ባለጸጋ ወልዚ ይሉታል ነጮቹ። የሀብት ጥግ የደረሰ ማለት፣ የተዘረጋ ሀብት ያደረግኩለት ወጀዓልቱ ለሁ ማለም መምዱደን ወበኒነ ሽሁደን። ልጆቹ ደግሞ ለሥራ ለሪዝቅ አልሄዱም፣ ከጎኑ ናቸው። ሀብታቸው ብዙ ነው። ከአባታቸው ጥግ ሁነው የሚቆጣጠሩት

አላህ አንቀጹ እንኳቸው ሰኡስ ሊህ ይሰቀር ጀሀነም ራሷ የምትፈራው ሌላ ጀሀነም አል ሰቀር የሚባል እሱ ውስጥ ጨምረዋላላል። እውነትን አውቆ ይህም ብርሃን አይቶ እውቀት አላነሰው ሲሳይ አላነሰው ግን ማኅበረሰቡም ሊለኝ ብሎ ከእውነት ሸሽቶ ፍጻሜው ተበላሽ። ወጣቶች ዛሬ ሐፈዛችሁት ቁርአን ብርሃን ነው ኑር ነው። ዓለም ውስጥ ታዋቂው ሳይኮሎጂስት አንድ አባባል ይላል፣ ነጮቹ ነው የሚሉት። ቁርአንን በየቀኑ እየቀራ ዲፕሬሽን ገጠመኝ ካለ እኔ እጠየቃለሁ ይላል። በትክክል ዊርድ ኑሮ በቀን አንድ ጁዝ በትንሹ ማለት ነው እየቀራ ጭንቀት ከተሰማ እኔም መጠ መጠጠይቀኝ ይላል። ቁርአን የህይወታችን ሁሉ መፍትሄ፣ የችግሮቻችን የስንክሳሩ መቋጠሪያ መፍቻ ቁርአን ነው። ውዶቼ ያልነገረን ነገር የለም አላየነውም እንጂ

በዘመናችን አንድ ግስ ተላውሳችሁ ሁሌ ስቀራው ልቤን ይነካኛል። አንዲት ከተማ አለች አይደል ዓለማችን ላይ በዚህ ሦስት ዓመት የወደመች ህንፃዎቿ የፈረሱ፣ ህፃናት ያለቁባት፣ ቦምብ የዘነበባት ከተማ አለች አይደል፣ እሷ ማን ነች? غزه غزه العزه እችን ከተማ ሙእሚኑ ሆኖ ሲያስብ ረፍት የለው። የተፈጠረው ነገር ልብ ያደማል። ሃምሳ አምስት ሺህ ሰው አልፏል። አላህ ሸሂድ አርጎ ይቀበላቸው። ከሰማንያ ሺህ በላይ ቦምብ ዘንቦባቸዋል። ልብ ይነካ ለአሁን ይህን አይተው አላህ እንዴት ይቀይረው እያልነ ዜናውን ማየት ከብዶናው እናሳልፈዋለን። ይህ ይሄ ክስተት ቁርአን ላይ ትፈልጉታላችሁ፣ መፍትሄ ግን አገኘውለት። ልክ እንደዚሁ ፍልስጤም ላይ ስለወደመችው በጦርነት ከተማ አላህ አወሳ። አው ከለዚ መራ ዓላ ቀርየትን ስለ አንድ ነቢይ አወሳ

ዙልም ተሰብሮ ፍትህ ነግሶ የሰው ልጅ እኩል ሁነው ሲተነፍሱ እንደምናይ ተስፋ አደርጋለሁ። ሁለ ይህን አንቀጽ ስቀራ ትዝ እንድትለኝ አላህ አድርጓል። በዱአን እርሳቸው ቁርአን እና ሪዝቅ ቁርአን ያልተናገረው የለም ካልነ ስለ ሪዝቅ መናገሩ ደግሞ ግንባር ቀደም ነው። የህይወት ምሰሶ ስለዋል ሪዝቅ ቅድም እንደተባለው ዘርፈ ብዙ ነው። ሪዝቅ ሰፊ ነው ግን እያወራን ያለ ነው ስለ ኢማናዊ ሪዝቅ እንጂ። ሪዝቅ ያለው የት ነው? ሰበቡ የት ነው ያለው? መርካቶ ነው። እሺ፣ አሁን በምንነግራችሁ በሶላቱ ብቻ አይደለም። ሁለቱም ይመጋገባሉ። አንዱ አንዱን ይጠብቃል። ሁለትን ነገር ብቻ ላውሳ ከቁርአን እብኑል ቀይም ዛዱል ማዓድ ላይ አራት የሪዝቅ ሰበቦችን ይጠቅሳሉ። አንደኛው ቅያሙ ላይ ይላል ከሌሊቱ ተነስቶ ሰዎች ተኝተው አላህን መመሳጠር የደጋግ ባሮች ሱና ደቡ። ሳሊሂን ቀብለኩ የአላህ ባሮች ከሱፊ ከሱብሒ አንድ ሰዓት በፊት አታጣቸው። በጣም ደግ ሲሆኑ ሁለት ሰዓት በፊት አታጣቸው። ከሌሊቱ ጊዜ የሌለው ሰው ቀን ላይ ለመድመቅ እንዳያስብ። አላህ ጋር ብቻውን ሚስጥር የሌለው ሰው ትርጉም የለውም። ቀን ላይ ብቻህን ማየት ይፈልጋል አላህ

ሪዝቁ ተመልሶላቸዋል። ክብሩን የቀራቸው ደረጃውን የቀራቸው ቃሉ ነው። አላህ ያውም አሉ ነቢዩ አለይሂ ሰላቱ ወሰላም ማነቀሰ ማሉ ምሩኢ ሚን ሰደቃ ካሉ በኋላ በል ተዚድ ይጨምረዋል እንጂ አሉ ነቢዩ አለይሂ ሰላቱ ወሰላም መስጠት አያጎልም። ሲጎልብህ ስጥ። ሪል ስቴት ዴቨሎፐር አንዱ እንድማለኝና ሲጀጋግር ምንድነ ምታረግ አልኩት። ያለኝም ብር ሰብስቤ ሶደቃ ሰጠዋለሁ። እዛ ይከፈታል እንዲህ የሚያምኑ ነጋዴዎች አሁን አሉ። ሲሰጥ ነው የሚከፈት ሚ አልሐምዱሊላ ረብልዓለሚን አራተኛ አሉ ኢብኑል ቀይም ረሒመሁላህ የጠዋትና የማታ ክሮች አዝካሩ ሰባሕ ወልመሳ አላህ ይወፍቀን ሁላችን። ሰደቃ መስጠት፣ ወጣቶች፣ ነጋዴዎች ማካፈል። ሪዝቅ የሚባርከው እሱን ሰደቃ ከባለቤት ይጀምራል፣ ከልጆች ከቤተ ዘመድ ወደ ህዝብ ይበተናል። ለኡማው ይደርሳል ማለት ነው። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም አንድን ልቤን የሚነካ ሐዲስ ይናገራል። ከሳቸው መላክ በፊት የነበረ ክስተት ነው። ሰሒህ ሙስሊም ላይ የተዘገበ አቡ ሁረይራ ያስተላለፉት ሐዲስ ነው። በይነማ ረጅሉን ይላሉ፣ አንድ ሰው ድርቅ ባለ ምድረ በዳ ሲያልፍ ጉሙን ከላይ መላይካ ሲጠራው ሰማ ሉ ነቢዩ ዓለይሂ ሰላቱ ወሰላም ሰሒህ ሙስሊም ያለ ሐዲስ አንተ ደመና ሆይ የገሌን ማሳ ህደህ አጠጣ፣ ይለዋል። ልብ በሉ ሐዲሱን ልብ በሉት። የገሌን ማሳ ህደህ አጠጣ ተብሎ ለደመና ትዕዛዝ ይሰጣል። ከዛም እንዴት ደመና ይታዘዝለታል ማን ነው ብዬ ደመናውን ተከተልኩት ይላል። ይሮጣል፣ እሮጣለሁ፣ ይወርዳል፣ እወርዳለሁ። ከዛ ይሄ ደመና ሄደና አካባቢው እኮ ደርቋል፣ ማሳዎች ወድመዋል። አንድ እርሻ ላይ ቆመችና ደመና አፈሰሳል። ደመና የተላከለት ሰው ማለት ልባትሉ ይሄ ሰው ማነው? አሉ ደመና የታዘዘለት። ልክ በሩን ከፍቶ ሲወጣ አንድ ሰው አለ። እገሌ ወይ ስምህ ማን ነው አልኩት። ለምን ጠየከኝ? ማወቅ ፈልጌ ነው። ስሙን ሲነግረኝ ለደመናዋ የተነገራት ስም ነዋል። የገሌን ማሳጠጭ ይላል። ደመና የታዘዘላ ለምን ጠየከኝ ደመና ሲታዘዝ ላህ ይቼ ነው፣ ምን ሰርተ ነው አልኩት። አንድ መልስ መለሰ። ነጋዴዎች ስሙት። እኔ አለ ትርፍ ሳተርፍ ከሶስት ከፍለው አለዋል። ሰላሳ ሶስት ፐርሰንቱን ሰደቃ የአላህ ነው የእኔ አይደለም። ሰደቃ ሰጠዋል። ሰላሳ ሶስቱን ለኔና ለቤተሰቦች ቤትም ገዛ መኪናም ገዛ። ሌላውን መልሸ ሪኢንቨስት ታደርገዋለሁ ወደ እርሻ ይመልሰዋል። ልባላችሁ ሸርሆልደሩ ማን ነው ከሱ ጋር 33% ሼር ያለው ማን ነው ማን ነው አላህን ሸርከቷል ልባላችሁ ወጣቶች አስቀና ማይ ሀዲስ አሁን 2.5% ዘካ ለማውጣት ተናንቆና አላል አመቱን ሙሉ ያወጣናትን ደምረን ነው አይደል ሰደቃ ዘካ የምናረጋት ተናንቆናል እኮ 33% ከትርፉ ያ አርህማን ስትከተው አንተ ውስጥ ሰደቃ ስታረግ አላህ ነው የሚጠብቅልህ። ደመና ሚያዝ እሱ ነው። ኮንቴነሩ የሚጠብቅልህ እሱ ነው። እርሻህን መጋዘንህን ንግድህን የሚጠብቀው ማን ይሆናል? ሸር ሆልደሩ ይሆናል። ልብ ብላቸዋል? አንድ ጅቡቲ ላይ ትልቅ ጓደኛ ላይ ባለ ሀብት ነውና የአላህን ሸር ካወጣ በኋላ የሆነ ነገሩ ቀነሰበት። ገና የሱ ብር አልገባም። ኡስታዝ አለኝ አላህ አሁን አለኝ፣ ያው በጅቡቲኛ ቋንቋ ነው። አላህ በዚህ ዓመት ከኔ በላይ ሸር ወስዶ አለ በአላህ መንገድ የበለጠ አውጥቻ አለው። እያለይ አላህ ግን አሳምሮ ተካለት። አልሐምዱሊላህ። ሰደቃ ሪዝቅን ይጨምራል። እስትግፋር ሪዝቃችን አላህ ያስፈል። ችግሩን ሁሉ አላህ ያንሳልን። ዓለማችን አላህ ሰላም ያርጋት። እስልምናን ሙስሊሙን አላህ ቀና ያድርገው። ችግሩን ሁሉ ያንሳልን። ቁርአንን ልቦናቸው ውስጥ ይዘው ቀብር ከሚገቡት አላህ ያድርገን። ወሰለላሁ ሰለመ ወበረከ አለ ነቢይና መሐመድ። ሰላም ዓለይኩም ወራህመቱላሂ ተዓላ ወበረካቱ።